ሰላም ሰላም የቴዳ ፋሚሊዎች ሰላማችሁ ባላችሁበት ብዝት ይበል። እንግዲህ ዛሬ ያለሁት ሰሚነሽ ገዳም ነው። እንግዲህ ጥንታይ ነው ከ530 ዓመት በላይ ያስቆጠረ በ14ተኛው ክፍለ ዘመን የተቋቋመና የተመሰረተ ገዳም ነው ያለሁት። እና ስለዚህ ገዳም እንግዲህ ከመጣው ጥቂት ቀኔ ነው እና አንዳንድ ነገሮችን ደግሞ እዚህ ጋር እህቴ ሼር ልታረገኝ ምክንያቱም እኛ በችኮላ ያው ጸበሉን ነው። አንዳንድ ቦታ ብዙ ድነት ቦታዎች አሉት እንደሰማሁት ከሆነ። እንደው እስኪ ከሰማሁት ነገሮች አንቺም ደግሞ ሰዎች ሊያውቁ ይገባሉ ከምትያቸው ቦታዎች እንደው አንዳንዶችን ጠቀስ ብታረጊልኝ። እሺ። በመጀመሪያ እንኳን ለዚህ ገዳም በሰላም መጣችሁ። እንኳን እቺን ገዳም ለመርገጥ ብዙ ሰው ያልታድባሉና እንኳን ደህና መጣችሁ ለማለት እወዳለሁ። እኔ እዚህ ገዳም ብዙ ጊዜ ሆኖኛል ስመላለስ፣ በተለይ ከጥር ጀምሮ ደብረ ብርሃን ስለሆንኩ በየሳምንቱ እመጣለሁ። ካየኋቸው እንዲሁም ከሰማኋቸው ታምራትም ወይም እዛ አካባቢ ላይ የሚገኛሉ ያሉት ቦታዎች ብዙ ነገሮች አሉ። ሰሜንሽ ኪዳነ ምሕረት በተለይ በተለይ በዋናነት የምትታወቀው በማርምነቷና በንብ እንደምትጠበቅ ነው። በዚህም አይነት በሶስት አይነት ማር ይቆረጣታል በገዳሟ ላይ ማለት ነው። በሴቶች በኩል ነጭ፣ በወንዶች በኩል ቀላ ያለ፣ በጉልላቱ ደግሞ በቤተ መቅደሱ ላይ ደግሞ ቀሊያ ለማርን ወለላ ማር የሚመስል ይቆረጣታል። ይህ ደግሞ በተቆረጠ ተቆርጦ ለሰዎች እንዲደርስ በተፈለገ መልኩ መቶ መቶ ብር በፌስታል ታሽጎ ይሰጣል። በዛ በተረፈ ደግሞ በየ አስራ አምስት ቀኑ ወር በገባ በአንድ እና በየ አስራ አምስት ቀኑ በአስራ ስድስት በላተ ቀኗ የማርጸበሉ ተበጥጦ ይሰጣል። ይህንንም በማርጸበሉ ላይ የተነሳ ብዙ ሰው ከካንሰር ከስኳር ከደም ግፊት ካለበት በሽተው ሁሉ የማርጸበሉ አንጠጥቶ ሁሉ ሜዳነበት ሁሉ ምስክርነት የተሰጠበት ያየነውም የሰማነውም ነገር ነው። እኔም ብዙ ነገር ስለዳንኩበት ማለት ነው። እና ደግሞ ከዛ በተረፈ ከሱባኤ ሚያዣ ዋሻ አላት። በዋናነት መጥተው ቢያዩ የምለው ዋሻው ራሱ በእድ ቅዳሜ ለማታ አሳይተዋል። ዋሻው ውስጥ መድሃን ያለምንይዛ የተኛችበት ዋሻ አለ ሰባ ሁለት አባቶች ገብተው የተቀመጡበትን ዋሻ አለ። ስቡራን አባቶች ሰባ ሁለት አሉ። እነሱ አይታዩም፣ ግን እሷ መድኃኒዓለምን ታቅፋ የተኛችበትን ዋሻ ገብተን አይተናል፣ በዓይናችን። ብዙ ሰው ከካንሰር፣ ከኤችአይቪ፣ ኩላሊት፣ ብዙ ሰርጀሪ እየተሰራ የሚወጣበትን ዋሻ ማለት ነው። በፍልሰታ እና በዚህ በወዳዴ ጾም አባቶች፣ ሌሎች አባቶች፣ ከሌላ አገር አባቶች መጥተው ሱባኤ ይዙበታል ይህን ዋሻ ማለት ነው። አሁን በዚህ ባለምሰው ጊዜ ግን ሌሎች ሰዎች እየገቡ ማየት ይችላሉ። አሁን ባዘወት ቀን ማለት ነው። እና ደግሞ በተረፈ ገድል ማሳዘል አለ። ገድል ማሳዘል ቅዳሜና እሁድ አለ፣ በየሳምንቱ በገድል ማሳዘሉ በአንዴ ስልሳ አራት ገድል ነው የሚታዘለው በእድሜው ልክ ማለት ነው። ቤታችን እድሜ ልክ ስልሳ አራት ገድል ይታዘላል። በገድሉ ማዘል ብዙ ሰው ምስክርነት ያየሁትን በአይኔ ራሱ ቢያዙ ልጃ በማጣት በዲስክ መንሸራተት፣ በስኳር በደም ግፊት በብዙ ነገር በቃ ልጅ በማጣት ሕይወታቸው የተዘበራረቀባቸው ትዳር ሁሉ ነገር አግኝተው ነው እዚህ መድረክ ላይ እየመሰከረ አልቅሰው እየመሰከሩ የሚሄዱት ማለት ነው። ከዛ ባለፈ ደግሞ ትንሽ ከፍ ስንል ሾላ አለ። የሾላ ፍሬ ሾላ ፍሬ በጣም ብዙ ዓመታት ሆኖታል። መጽሐፏ ላይ ያለ አጭር ታሪኳ ላይ መቼ እንደተመሰረተ እንደ እንደተተከለ ሁሉም ነገር አለ። ሾላ ፍሬው የማርፀበል በተሰጠበት ቀን ማታ ይሰጣል። ለምንድን ነው የሚሰጠው መውለድ የማይችሉ መካን ሴቶች ይዘው ለሚወርድባቸው እና ደግሞ አንድ ወልደው ለሚያጡ ሁለት ወልደው ለሚያጡ ፍቱን መድኃኒት ነው። ያንን አበጣበጡ የራሱ ስርዓት የገዳሙንትን አለ መጽሐፉ ይበልጥ ቢያነቡት ማለት ነው እዛ ያለ እና ደግሞ መገበሪያ መስፈራል እንዲ ቅዳሜ እና እሑድ መገበሪያ መገበሪያ የሚሰፈረው እዛው አለስ እንዲ አባቶች ሰላም ለኪ ሶስት አባቶች አሉ ሰላም ለኪ ላሉ ክርስትና ስም ተሰጥቶ ይደገማል። ይሄ ደግሞ የሚሆነው ስራ ላጡ ተመርቀው ቁጭ ላሉ ህይወት ዝብሩ ቆጣባቸው፣ በአእምሮ ጭንቀት፣ በምት በትምህርት ሁሉ ነገር ለሚዘበራረቅባቸው መግባሪዋን ሰፍረው ሲሄዱ በሳምንቱ መልስ አላቸው። በሳምንቱ በየሶስት ቀኑ መልስ አለን ብለው እዛ ወደ መረ እያለቀሱ እኔ በየሳምንቱ ስለመጣ ሁሉ የማያለው በጣም ይለይብኛል። ሰሚያሽ በየሳምንቱ አልቀርም እና ደግሞ ከዛ በተረፈ ደግሞ የገዳሙ ምግብ ቤት አለ እኔ ራሱ ምስክርነት በእድል መጥራት ልሳት ፈልጌ አልወጣሁም፣ እንጂ ከጭጓራ በሽታ ቤቴ አሞኝ ከሰኞ ጀምሮ አሞኝ ነበር የመጣሁት። ምንም አይነት ምግብ አልበላም፣ ግን እዚህ ቅዳሜ ዕለት ጠዋት ከቤተሰብ ከሆኜ ቀጥታ ምግቧን እንደበላሁ ምንም አይነት በሽታ እስካሁን ድረስ አልመጣም ምግቡ ማለት ማለት ለሽያጭ የቀረበ ምግብ ቤት ነው እንደ ምግብ ቤት ነው በራሷ ጸበል ሮብና እርብ ይጸልይበታል አባቶች በጸበል ነው የሚሰራው ማን ብዙ ሰው ያየሁት የሰማሁትም ከጨጓራ ካንሰር ከጨጓራ ህማም ከተለያየ በሽታ ድኖበታል በምስር ስለዚህ ሊገለገለው የገባ ሰው ድህነት ነው ያገኝበታል ድህነትን አግኝቶ ነው የሚወጡ እኔም ስላየሁበት ነው ከአንዴም ሁለት በረከትም ነው ገዳሟንም ትረዳለህም አንተም ብዙ ተፈውሰ ድነት ይሄዳለን ቤት ለታመመ ሰውም ካለ አምነህበት ቋጥረህ ብትሄድ ያ ሰው ድኑ ይመጣል። ድኑ የሚመጣው እዚህ ለምስክርነት ማለት ነው። ብዙ ነገር አለ እና ኪዳነ ምህረትን መታችሁ በቻላችሁ አቅም አይታችሁ በዛ። አንድ ደግሞ እዛ ጋር በጣም በፀጥታ ባለፈው ሄድኩበታል እና በጣም ጸጥታ ነው የጸሎት እንትን ነው መሰለ ያው፣ እዛ አዎ፣ በዚህ ቀጥታ ያለው የለም መጸለያ ቤታ ሾላው እሱ ነው የሚባለው። እሱ ሾሎ እና መገበሪያ የሚሰፈረውም እዛ ነው። እና ደግሞ አርሞ የሚያስ ትችላለ። ሶስት ቀን ሰባት ቀን አርሞ እዛው ማያስ ትችላለ። እንዳለ ስዕል አርኖ ብቻ ነው በጣም ያምራል። ስዕል ልቦና እና ሶስት መቶ ስውራን አባቶች የተሰወሩበት ቦታ እዛ ሾሎ ጋ ማለት ነው። በጸሎት እንትን ሲሉ ሶስት መቶ ስውራን አባቶች የተሰወሩበት ቦታ ነው። እዛ ስትሰልም አንዱን የስውራን አባት ምናልባት ልረቅ ትችላለ ታድለኝነት ሆነ በጣም ደስ ይላል። መገበሪያውም ሾሎም እና ሁሉም እዛ በብዛት አለው አዎ በጣም ደስ ይላል ማለት አሁን አንዳንድ የኛ በእውቀት መጠን ይዘን የመጣን ያው ጥምቀቷን ነው እንግዲህ ያው አንዳንድ ገዳማት ስትመጡ እንግዲህ ጥምቀቱንና ጥምቀቱንና እምነቱን ነው አስበ እምትመጣው ። ግን እዚህ በጣም ብዙ የመዳኛ ብዙም ፍቱን መገልገያዎች ብዙ አሉ። እንደ አብራራሻሹ እዚህ እንግዲህ የመቤታችን ያረፈችበት እዛ ጋ እንግዲህ ስዕለ አድኅኖ ያለበት ጸበሉ አለ፣ እምነቷ አለ፣ የማርነት ያለበት ነው። እና እንደው ማስተላለፍ እምትፈልጊው እንደው ቢመጡና እንዲሁ እንደው አንቺ ያየሽውን ጸጋ ያዩ ብለሽ እንደው የመጨረሻ ማስተላለፍ እምትፈልጊው ነገር ካለ እኔ ኔ ኪዳነ ምሕረት ፈቅዳ ማለት ቃል ኪዳኗ ራሱ የሚለው መርጪ መርጪ የምድር ምራጩ ነው የማመጣልሽ ብሏል። እማ እኔ አልቅሽን የመጣውባት ማለት ሳይፈቀድ ሊቀርቱ ሌሎች መተ ይነግሩኛል፣ ስለ ታሪኳ ስለ ገዳሙ ብዙ ነገር አውቄያለሁ። ግን ልረግጣት አልቻልኩም ነበር። ከዛ አልቅሽ ይባታል፣ ለምንድን ነው ደጅሽ የማረግጠው ለምንድን ነው ብዬ አልቅሽ ይባታል። እና ብትጠይቋትና ደጇን ብረግጡ ትድናላችሁ። ይሄን ሁላ በቃ አዲስ አበባ የሚሆኑ ሩቅ ቦታ ብትሆኑ አንድ ቀን ቅዳሜ እናወድ፣ ምክንያቱም የገዳማው የራሷ ጉዞ ስላለ ቅዳሜ እናወድ ጉዞ አለ። መታችሁ በረከቷን ተካፍላችሁ ብትሄዱ እና በረከቷን አግኝታችሁ ብታልፉ ደስ ይለኛል። አመሰግናለሁ። ሊስተልን በጣም እንደው እውነት ለዚህ ላይ ለመጨበር ያክል ገዳሚቷ ደስ የሚለው በር ላይ ነው መኪናው እንደው እንደሌላው የእግር ጉዞም የለውም። በር ላይ ነው የምትወርዱት። ብዙ የሚያጨናንቅ አይደለም። ከደብረ ብርሃን እንደው ተነስታችሁ በር ላይ መኪና ማቆሚያ አለ። በጣም ምቹ የሆነ ቦታ ነው። እንዳለችው ብዙ ድነትን እንደው ፈቅዶላችሁ እግዚአብሔር አምላክ ፈቅዶላቸው ይህን ገዳም እንደው እንድትጎበኙን የምወደድ በረከቱን እንድታገኙ ጸጋውን እንድትወርሱ እንደው የዚህም ጻድቅ ነገር ተካፋይ እንድትሆኑ ወደድኩኝ። ስለሰጠሽኝ ነገር እግዚር ስጥልን፣ ፈጣሪ እግዚአብሔር፣ እመቤት የቅዱስ ድንግል ማርያም እንደው እግዚር ስጥልን ለማለት ወዳለሁ። ሁላችሁም የበረከቱ ተካፋይ ሆኖልን ቤተሰብ በጣም የሚገርም ሐሳብ ነው። በአጠቃላይ ግን የተባሉትን ስፍራዎች እንደው ከቻልኩ በቪዲዮ እያካተትኩ አሳያችሁ ይሆናል። ስለነበረን ሁሉ አመሰግናለሁ። ሰላማችሁ ባላችሁበት ብዝት ይበል። እግዚአብሔር ይስጥልን።